የጭነት ካርጎ ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ትናንት ህዳር አንድ 2025 እንደ ኤሮፓ አቆጣጠር ጀምሮ መመላለሳቸውን የሳተላይት ምስሎች ያሳያሉ። አኤል 76 ቲዲ የሚባለው የጭነት አውሮፕላን ከሌላ ትናንሽ አውሮፕላኖች ጋር ምናልባት ሲኤ 100 30 ኤች ከሚባል አነስተኛ ካርጎ ጋር ምጽዋ አርፈዋል። ሁለቱም የቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቄ ወደ ግብፅ ካቀኑበት ቀን ጀምሮ ለሁለት ቀን ያህል ከአየር ማረፊያው ጠፍተው የነበሩ ሲሆን ትናንት በድጋሚ የተመለሱ ሲሆን ምናልባት የጦር መሳሪያ ጭነው እንደተመለሱም ተገምቷል። የፖለቲካ ተንታኞች በሁለት መልክ ያውታል። አንደኛ በኢትዮጵያና በኤርትራ መካከል ሊከሰት የሚችለውን የጦርነት ለማገዝ የሚደረግ ከግብፅ የተጫነ የጦር መሳሪያ ነው ሲሉ፣ በሁለተኛ ደግሞ በሁለት ሀገራት መካከል በተከሰተው በሱዳን ጦርነት የሱዳን ጦር ለማገዝ የሚደረግ የጦር መሳሪያ እርዳታ ነው ተብሏል። በዚህም የዜና ትንታኔያችን በሰፊው አካተናል። ቆይታቸው የምሰሙት ይሆናል። ሰላም ጤና ይስጥልን። ውድ ኢትዮ ከረንት የኢትዩ ገጽ ተከታዮችና አድማጮችን እንደምን አላችሁ? ለዕለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢትዮጵያን ያገለለው በግብፅና በሳውዲ የሚመራው የቀይ ባህር መድረክ አላማው ምንድን ነው? ሀገራት በየቀጠናቸው ለተለያዩ አላማ ይቧድናሉ። አንዳንዴ ግን ንግድ ለማሳለጥ ሌላ ደግሞ ምጣኔ ሀብታቸውን ለማፈርጠም፣ አንዳንዴ ሰላምና ደህንነት ሲያሰጋቸው፣ ሌላ ጊዜ ጋራ ጣላት ሲያስተጋባቸው። ኔቶ ራቅ ቃሉ እንጂ ጥሩ ምሳሌ ነው። ለነገሩ በዚህ ዘመን ሩቅ የሚባል ነገር አለ? ሶቪየት ህብረት የወረራት ፍርሃት የዛሬ ሰባ ዓመት ሰሜን ጦር ቃል ኪዳን ድርጅት ኔቶ ወደመ ሶቪየት ሕብረት የቅርጫ ያህል ፈራርሳ 15 ሀገራት ወለደች። ኔቶ ግን ጸና እንጂ አልፈረሰም። እንዳውም እየጎመራ መጣ። 12 ሀገራት መስርቶ አሁን ሰላሳ ደረሰ ባጭሩ ኔቶ በሁለተኛ ዓለም ጦርነት ተወልዶ በሦስተኛ ዓለም ጦርነት የስጋት ደጅ ላይ ቆሟል። ዓለምና ተግባራቸው ስሪትና ተልዕኳቸው ይለያይ እንጂ ምዕራባዊ አፍሪካ ኢኳስ፣ በአፍሪካ ቀንድ ደግሞ ንቁ አይደሉም የሚባል ኢጋድ ይገኛል። ከጥቂት ዓመታት በፊት ብቅ ያለው ኅብረት መነጋገሪያ ሆኗል። የቀይ ባህር ትብብር መድረክ ይሰኛል። ኢትዮጵያን ያሰጋታል። ስለ እሱስ እስኪናውራችሁ፣ በዚህም በሰፊ የዜና ትንታኔያችን አካተናል። ቆይታቸው የምሰሙት ይሆናል። ይህን የመሳሰሉ የውቱን አርእስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ በሰፊው የዜና ትንታኔያችን ልንመለከተው የወደድነው የቀይ ባህር የትብብር መድረክ የማን ነው? ማንስ መሰረተው? የዚህ መድረክ መስራች አባቶች ሁለት ናቸው፣ ግብፅና ሳውዲ አረቢያ። ከነሱ ሌላ አብዛኛዎቹ የኢትዮጵያ ጎረቤት የሆኑት ስድስት አባል ሀገራት አሉ። እነዚህም ጎረቤት ሀገራት ኤርትራ ጎረቤት ሱዳን ጎረቤት ሶማሌና ጎረቤት ጅቡቲ ዮርዳኖስ እና የመን ናቸው። የመካከለኛው ምስራቅ ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራባች ቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንም ብልጹግ ሀገር ቀልብ ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቀለጥ ያለ የንግድ እንቅስቃሴ ይካሄዳል። ዶላር በውሃ አካል የሚስፋፋበት ቦታ ነው። በዓለም ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባል ቦታ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው ሄደው የሚገጥሙበት ቦታ ነው። ሜዲትራሊያን ስዊዝ ካናል ቀይ ባህር ዘልቆ ህንድ ውቅያኖስ መድረስ የሚችልበት ብቸኛ መስመር ነው። በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻል ኃይል አገር ከየት ይኖራል? ከዚህ አንድ ማሳያ ጅቡቲ ናሙና አድርጋ እንወስዳለን። የመዳፍ ያህል የምትሰፋው ጅቡቲ ኩርማን መሬት ላይ እነማን ከትመዋል የሚለው ማየት ብቻ ብዙ ይነግረናል። ፈረንሳይ፣ አሜሪካ፣ ጃፓን እና ቻይና አሉ። ህንድና ሩሲያም አገራቸው ለማስገባት እየጣሩ ነው። የተባበሩት አረብ ኤሚሬት፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆች በኩል ቦታቸውን ይዘዋል። ሌሎቹም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጣቸው አገራት ብቻ ሳይሆኑ ረቅ ያሉ ቢሆንም የንግድ መርከቦች በዚህ ማለፍ ስለማይቀር አካባቢው ሰላምና ጸጥታ፣ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባቢል ኤልባንዴም አንዳች አክል ቢገጥመው እንኳ የብዙ ሀገሮች ጉሮሮ ላይ አጥንት የመሰነቅ አክል ከባድ ነው። ለዚህ ነው የጋዛ ጦርነት ተከትሎ የኢራን ወዳጅ የሆኑ የየመን ሁቲ ምዕራባዊ መርከቦች ኢላማ ሲያደርግ የተከሰተው ይታወሳል በምላሹ አሜሪካ አዝማችነት በአካባቢ የምዕራባዊ ባህር አየር ኃይል እንዲሰማራ መደረጉን የቀይ ባህር ነገር ሁሉም እንቅልፍ የሚነሳ መሆኑን ያሳያል ሩቅ ኃይል ሀገራት አካባቢ የሚያሳዩት የትርምስና የቅርምት ፍላጎት በማገናዘብ ይመስላል ቀይ ባህር ኩታ ገጠም ሀገራት ከአውሮፓውያን 2018 ጀምሮ በጋራ ለመቆም በማሰብ የጀመሩት ነገሩ ከላይ ከላይ ሲታይ ከሩቅ የሚመጣ ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጣ። 2020 ዳግም ተመሰረተ። ለጋራ ጥቅም ለጋራ ስጋትም ሰበብ ብንል ነው የሚሻለው የሚለው ከሁለት ዓመት በፊት ጉባኤ ተቀምጦ የቀይ ባህር ትብብር መድረክ ስምንት ሀገራት መሰረቱ። እነ አቶ እነ ኤፍኤም አሸናፊ የአፍሪካ ኦሪቶን ጥንት ዝረፍ ተመራማሪ ናቸው። እሳቸው ይህ መድረክ በሳውዲና በግብፅ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፍቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህ የሚያነሱት አንዱ ምክንያት ቀሪ አባላት ያላቸው አሁናዊ ቁመና፣ ከግብፅ ውጭ አብዛኛው ሀገራት በራሳቸው ለመቆም የሚችሉ አይደሉም። ይልቁን ሳውዲ የማጀብ ሚና ነው ያላቸው ይላሉ። ይህን ምን ያህል ማለታቸው ነው ቆየት ብሎ ያስረዱናል። አሁን አንድ ጥያቄ እናንሳ። መድረኩ ኢትዮጵያ ለምን አገለለ ብለን ብንጠይቅ፣ ይህ ጥያቄ እኛ ብቻ ሳይሆን በወቅቱ የሕዝብ ተወካይ ምክር ቤት የተነሳ ጥያቄ ነበር። በዚህ መድረክ ላይ ሁለት ቁልፍ ሀገሮች ገሸሽ ተደርገዋል። እንደውም ሦስት አገሮች፣ እስራኤል፣ የተባበሩት አረብ ኤምሬትና ኢትዮጵያ። ለምን ኢትዮጵያ ለምን የበዛ ቅሬታ ገባባት? ጠቅላይ ሚኒስትር አብይ አህመድ ከሦስት ዓመት በፊት የተወካይ ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብደላ ከተባሉ እንደ ራሴ ተያያዥ ጥያቄ ተነስቶላቸው ነበር። ቀይ ባህር ለእኛ ብቸኛ መግቢያ መውጫ ነው፣ ሳውዲ አረቢያና ግብፅ ሆን ብለው ሲያገሉ እኛ ምን እያደረግን የሚል ጥያቄ አንስተው ነበር። እንደ ራሴ ዶክተር ቶፊቅ ጥያቄያቸው ሲያጠናክሩ ከስምንቱ አባል ሀገራት አራቱ የኢጋድ አባል ሆነው እንዴት ይህንን አግላይነት ማስቆም አቃተን ብለው ነበር ለጠቅላይ ሚኒስትር አብይ አህመድ የጠቀሱት። ጠቅላይ ሚኒስትሩ ጥቅል ሊሆንና ተስፋ ያዘለ ምላሽ ሰጥተው ነበር። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉ ተማምና አይደለም፣ የምታርፍበት ክንፍ ተማምና ነው። ኢትዮጵያ ዛሬ ቀይ ባህር ላይ ትችላለች፣ ትገባለች፣ አትጠራጠሩ። ከአስር ከአስራ አምስት ዓመት በኋላ በሌሎች ራቅ ባሉ ሀገራትም ጥቅማለኝ ትላለች። የእኛ ተጽዕኖ እዚህ ቀይ ባህር ሰፈር የሚቀር አይመስላችም አይመስለኝም አሉ። ምላሻቸው በተጨባጭ ዲፕሎማሲያዊ ምን እየተሰራ እንደሆነ ምንም ፍንጭ የሚሰጥ አልነበረም። የአቶ ነአም የኢትዮጵያ ገሸሽ መደረግ ከግብፅ ጋር ሊተሳሰር የሚችልበት ሰበዝ መመዘዝ ያወጣል አሉ። ውስጡ ሲፈተሽ ጠንሳሾቹ እነማናቸው ብሎ መጠየቅ ግማሽ ያህል ይሰጣል የሚለው የቀጠናው ተንታኝ ከጠንሳሾቹ መካከል ግብፅ ዋነኛዋ ናት። ይህ ሐሳብ እንደ አውሮፓ አቆጣጠር በ2018 ከነበረበት ያንቀሳቀሰችው ደግሞ ግብፅ ናት። ግብፅ በማንኛውም መድረክ ኢትዮጵያ ከዲፕሎማሲያዊና ኢኮኖሚያዊ ከበባ ማራቅ ነው የምትሻው ይላሉ። ለዚህም ነው ሌሎች የስብሰባ አባላት በተለያዩ በግብፅ በቀይ ባህር ጉዳይ ላይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው። ቀሪዎቹ ስድስት አባል ሀገራት ደካማ ከሚባሉ ከመሆናቸው አንጻር ከሳውዲ ጋር ትካሻ ለትካሻ መታከክ ከምትችለው ግብፅ በዚህ መድረክ ሚናዋ የጎላ እንደሚሆን አይጠራጠሩም። ከባለ ሀገሮቹ አንጻር ከሳውዲ ቀጥሎ አጀንዳ ማስፈጸም የምትችለው ብቸኛ ሀገር ግብጽ ትሆና ላይ ግብጽ ደግሞ ኢትዮጵያ የማግለል አጀንዳ የሚታወቅ ነው፣ ይላሉ አቶ ነአም። ኢትዮጵያና ግብጽ የአባይ ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ መሆኑን አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ በነበረም ልታከሽፈውም የምትችለው ግብጽ እንጂ ሌላ አይሆንም። የህዝቡን ደራሴ አቶ ዶክተር ተፊቅ እንዳነሱት ከበል ሀገራቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልተሞከረ ግልጽ አይደለም አሉ። አረቦች ይህንን የሚስቱትን አይመስለኝም። ነገሩ ተጽዕኖ ከባቢ የመፍጠር የማስፋት ሙከራ ነው። ጥያቄ መሆን ያለበት ኢትዮጵያ ከበባ ለመቀልበስ ምን እያደረገች ነው የሚል ነው ሲሉ አቶን አም ጠይቀዋል። እንደሚፈራው ግብፅ ኢትዮጵያ በቀጠናው ጂኦፖሊት ተጽዕኖ የማክሰም እና የማስኮሰም ጉዞ ጀምራ ከሆነ ቀይ ባህር ፎረም የመግቢያ ሽንቁሯ ላይ ሊሆን ይችላል የሚል ስጋት አለ። በዚህም ጋር ተያይዞ መድረኩን ወደ ጦር ቃል ኪዳን ድርጅት የመለወጥ እድልም አለው። ስጋታቸው ከፍና አድርገው ኢትዮጵያ ቀስ በቀስ ቀለበት ውስጥ እየገባች ነው። ዛሬ ሩሲያ ወደ ጦርነት ያስገባት አንድ ምክንያት በረጅም ዘመናት ውስጥ ቀስ በቀስ ከበባ ውስጥ መግባቷ ነው የሚለው ተንታኞ ጥቂት አይደሉም። እነዚህም ተንታኞች የዩክሬን ወረራ የሚነፍቁት ያህል ላለፉት በርካታ አስርታት ኔቶ ሩሲያ አንገት ላይ ሸምቀቆ እያጠበቀ ቆይቷል ይላሉ። እርግጥ ነው ኔቶ ከቀይ ባህር ምክንያት መድረክ ማነጻጸር ስሜት አይሰጥም ዓላማው ከግብር የሚመስላቸው ነገር የለም። ከዚያ በላይ ቀይ ባህር መድረክ ገና ዳዴ እያለ ነው። በዚህም የመድረኩ ዓላማ ተብሎ የተቀመጡ ባህር ውንብድና መከላከል፣ ከስፍራው የሚገኝ ጥቅማ ጎልበትና መጋራት፣ ህገወጥ የጦር መሳሪያና የሰው ዝውውር መቆጣጠር። እርግጥ ነው እነዚህ ፍላጎት አንድ ባንድ እየተነሱ ቢታዩ ሁሉም የምዕራብ ሀገራት የጋራ ሴቶች ሆነው ይገኛሉ። የባህር ውንብድና ለአሜሪካ ለምዕራብ ሀገራት ብቸኛ ሳይሆን ለመስራቁም ስጋት ሆኖ ቆየ ነው። ህገወጥ የሰው ዝውውር ቀዳሚ የአውሮፓ ራስ ምታት ሆኗል። በተጨማሪም በዚህ አካባቢ ሰፋፊ የጋዝ ኃይል ማስተላለፊያ ግንባታ ጨምሮ ቻይና ፈጥረዋለሁ የምትለው ሰፊ አውራ ጎዳና ቀለበት ወደፊት ቀጠና የላቀ ንግድ ትስስር የስበት ማዕከል ማድረግ አይቀርም። ያን ጊዜ ሲመጣ የአካባቢው ሀገራት ከሩቅ የሚመጡ ቻይና ህንድና አሜሪካ የመሰል ሀያል የንግድ ብልጫ እንዲወሰድባቸው አይሹም። ይህም ትብብር መድረክ ለመፍጠር ሌላው ምክንያት ሆኖ ይሆናል። ነገር ግን ይህም ሄዶ ሄዶ ይህም መድረክ ወደ ጦር ቃል ኪዳን ድርጅት ቢያድግ ጊዜው ያልጠበቀ ስጋት ነው። አቶ ነአም አሸናፊ እንደሚሉት ከሆነ ይህ መድረክ ለመፍጠር ከታለመ ዘመን የለውም። በሀሳብ ደረጃ ከኤርትራ ጀምሮ ግብፅ፣ ሳውዲ የተለያየ ጊዜና ሁኔታ ትልሙ ነበራቸው። ሳውዲ አጋፋሪነት በ200 ተመሠረተ እንጂ ግብፅና ሳውዲ ከ2018 ጀምሮ ሲጋሩበት የነበረ ጉዳይ ነው። 1970ዎቹ ጀምሮ ይብዛም ይነስም ሙከራ ነበር ይላሉ። ይህ ማለት ግን ወደ ላቀ ኅብረት አያርግም ማለት ነው። ለምን ተመሰረተ የሚለው ለመረዳት ቀጠናው ያለው አካባቢ ተጽዕኖ ፈጣሪ መሆኑን እሽቅድድም መረዳት ይገባል ሲሉ አቶ ነአም ገልጸዋል። ይህ በዋናነት የሚገለጽ የተባበሩት አረብ ኤምሬትና ሳውዲ መካከል ያለው ውስጣዊ ትግል ነው። ሌላው ደግሞ ጥያቄ ያጭራል፣ የተባበሩት አረብ ኤምሬት ከመድረኩ ለምን ተዘነጋች? ለአቶ ነአም ይህ መሰረታዊ ነጥብ ነበር። እንዴት የተባበሩት አረብ ኤምሬት በዚህ መንገድ ተዘጋጅ? ለሚለው ተዘንግቶ አይደለም አለ የባህር ሰላጤው ሀገራት ኳታርን ያገለለው ጊዜ ግብፅ፣ ሳውዲና የተባበሩት አረብ ናቸው። የኳታር መንግስት የነጠሉት አየር ክልል መዝጋት ምጣኔ ሀብ፣ ተጽዕኖ በመፍጠር ይህ በጋር ያቆሙበት ጊዜ ነው። ይህ ህብረታቸውን ካጽኑ ብዙም አልቆዩም አለ። ታዲያ የቀይ ባህር መድረክ ሲቋቋም እንዴት ኢትዮጵያ ወደዚህ የሆነች ኢምሬት ሳይዘገቡ ቀሩ? ኢምሬት እስካነሰ ሌላው ጥያቄ ማንሳት ይቻላል። ኢምሬት ምን ቀጠና ወደር የለውም ዲፖር ወልድ በጅቡቲና በሶማሊላንድ ወደቦች የሚያስተዳድረው እጅግ ግዙፍ ድርጅት ነው። ኢምሬት በሁለቱም የቀጠና ሀገራት ውስጥ ይነስም ይብዛም፣ እዚያም እዚህም ፖለቲካና ኢኮኖሚ ጥቅሞች አሏቸው። ታዲያ በዚህ ቀጠና ኢምሬት ያላካተተ መድረክ እንዴት ተመሰረተ? ለዚህ እኮ ነው የዚህ መድረክ ግብ መስራች እንደሚሉት የንግድ ትብብሩ ብሎም ለማመን የሚያስቸግ ሲያስቸግረው ነው ሲሉም ጠቅሰውታል። ከትብብር ይልቅ እሽቅድድም የሚታይ ነው ያሉት የአካባቢ ተንታኞች፣ ሳውዲና ኤምሬቶች አካባቢ በይብለጥ ለመቆጣጠር ሩጫ ላይ መሆኖች ያሰምሩበታል። የንግድ ትብብር መድረክ ላይ የሚሉት ለወጉ ያህል ፌስ ኦፍ ቫሊው ላይ ነገሩ ትብብር ሳይሆን ፉክክር። ፉክክር የነዳጅ ገንዘብ ያላቸው ሁለት ሀገራት ብቻ ነው። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? ኤምሬትስ ጉዳዩ በቸልታ ታየዋለች ወይ? የአቶ ነአም እንደሚገምተው ከሆነ የጊዜ ጉዳይ እንጂ ኤምሬትም ተገዳዳሪ ሆና ትቀርባለች አሉ። ምናልባት ኢትዮጵያ ህዝብ ያለው ያካተተ ሳውዲ የሚያደርገው ተፎካካሪ ህብረት ብሎክ መፍጠራቸው የማይቀር ነው። አቶ ነአም ከመነሻው መድረኩ ጥንካሬ፣ ዓላማው ግልጽነት ጥያቄ ያለውም ሲሉም ተንትነውታል።